ገባ ገባ ገባ በሉ፣ ገባ በሉ። እና ውዶቼ አሁን አብረን ስራ እንሰራለን። ናፍቃችሁኝ። እንወስድ ገባ ብዬ ሰላም ብያችሁ ልውጣ ብዬ ነው። እንዴት ናችሁልኝ? በተረፈ ሰላም ናችሁ? እንግዲህ ስራ እየሰራን ደግሞ ትንሽ አብሬ ቆይታ ላድርግ። ቤት ነው ከማን ከእናንተ ጋር ዛሬ ስራ በዝቶ ነው። እዚህም ስራ ነው እና ጉድቼ ገባ ገባ በሉ። ሰላም ናችሁ ወይ? ያው ባለፉ ስለ ጦርነት ነበረ ትንሽ ሀሳብ ይዞኝ ጥቼ ነግሬያችሁ ነበር። እግዚአብሔር ይመስገን እንግዲህ ስታሁን አለነ። ያው በእርግጥ አንዳንድ ነገሮች ቢያስፈሩም አለ እንደማልሆንም አለን እላለሁ። እና ውዶችዬ ገባ ገባ በሉልኝ እ ዛሬ እንግዲህ አብረን ዕቃ እናጥባለን ማለት ነው፣ አብረን እንሰራለን ማለት ነው። አህ ውሎ እንዴት ነበር? ማሻላ ነው ወይ ውሎ ሀገራችን እንዴት ናት? ሰላም ነው ወይ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ ብችዬ። እንግዲህ አለውላችሁ፣ ምርጧ የማዳም ቅመም ነኝ። ምርጧ ምር ምር ምርጧ ምርጧ የማዳም ቅመም ነኝ። አበረታቱኝ፣ አሳድጉኝ፣ ሰብስክራይብ አድርጉኝ አላልኩም፣ ላይክ አድርጎ አላልኩም፣ ኮሜንት ስጡ፣ ቅመም ነኝ።

እና በጆርዳን ያላችሁ እንዴት ናችሁ? በቤይሩት ያላችሁ እንዴት ናችሁ? እንዴት ይዟችኋል? ውዶቼ በእስራኤል ያላችሁ ውዶቼ ሁሉበት ያላችሁ አሁን ጦርነት ባያለበት ሀሳቦች ያላችሁ ውዶቼ እንዴት ናችሁ?

እዚህ እነሱን ያልኳቸው መስሏቸው እንዳይመጡ እና እናንተን ለማግኘት ስል እስኪ ዛሬ እየሰራው ግዴታ፣ በቃ ጊዜ ሰዓት ስለሌለ ላይ ከአድርጉ፣ ላይ ከአድርጉ ስላችሁ ወጣችሁ እያያችሁኝ ነው። ላይ ከአድርጉ። እሺ፣ ደስ እንዳላችሁ አታደርጉም

አሳደጉኝ ነገሩ እየገባ አ አዲስ ነው ቻናሉ። አልፈርድባትም ያው በይበልጥ ስሰራ እዚህ የሰው አገር ላይ አይመቸንም። ሀገሬ ስገባ ግን አይዳለኝ ግን ባለፈው እንግዲህ ስለዚህ ስለ ጦርነት ነበረ አስቤ ባና ታችን ላይ ሲሄድ ተጨነቂ ነበር እንግዲህ ቶሎ ብዬ ያው ልጆቹም እየደወሉ ሲነግሩኝ ነው የደወልኩት ወደ እናንተ ደግሞ የደወሉት እላለሁ። እየደወሉ ሲነግሩኝ አይዟችሁ ስላቸው ከዛ መጥቼ እዚጋዚ ሰራውኝ ማለት ነው። ግን ቪዲዮ ማንም ያየሉ ያው እንትን ቻናሉም አዲስ ነው ቤቱ አዲስ ስለሆኑም ነው ችግር የለውም።

ኢትዮጵያ እገባለሁ፣ አንድ ቀን እኔም የራሴን ኑሮ እኖራለሁ። የማዳምን ማናጋር እኔ ራሴ ኑሮ እኖራለሁ። ተስፋ አደርጋለሁ። እግዚአብሔር ፈቃድ አለና እኖራለሁ። የራሴን ትንሽ ጊዜ ነው። ከዛ ግን እናንተ ላይ በማረግ አሁን ሁለት ሰዎች አላቸው። አረ ላይክ አርጎ አረ ቤቱን ላይክ አርጎ በመኪና መሄድ ምንድነው?

እትን፣ ሼር አድርጉልኝ ሼር አድርጉልኝ ሼር አድርጉ ውዶቼ። በጣም ነው የምወዳችሁ። ሰላማችሁ በያላችሁበት በዝዝትዝት ይበልልኝ። እኔም ልውጣ ነው። ሀገራችን ዙሪያዋን እሳት ማለውን ገነት ያደርግልን እላለሁ የጓደኞቻችንን ችግር ደግሞ ይምላለን እግዚአብሔር ፈጣሪያችን ቸሮ መድኃኔዓለም እና ውዶችዬ እና ወዶችዬ በያላችሁበት ሰላማችሁ ይብዛልኝ። ሰላም ሁኑ። ለውጣ ነው። ላይክ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ እያደረጋችሁ አሳድጉን፣ ቤተሰብ ሁኑን እላለው። ሰላም ሁኑ። ከማዳም ቅመም ነበር። እወዳችሁ አለው። በያላችሁ ሰላማችሁ ይብዛልኝ። ሀገራችን ዙሯን መሀሏንገነት ያደርግልን። ሰላም ሁኑልኝ።